በዶክተሮቻችን ጉዳይ ላይ አንድ ነገር ማለት እፈልጋለሁ። ዶክተሮቻችን እነሱ ሲኖሩ ነው ሌላው እንዲኖር ሰበብ የሚሆኑት እነሱ ሲኖሩ ነው ሌላውን አክመው ጤነኛ ሆኑ እንዲቀጥ የታማሚዎችን ጤነኛ ሊያደርጉ የሚችሉት እነሱ በረሀብ እያለቁ፣ የእነሱ ልጆች በረሃብ እያለቁ የሌላውን ህይወት ሊታደጉ አይችሉም። በሙያቸው ህብረተሰብን ሊያገለግሉ አይችሉም። ስለዚህ ማንም ተራ ስምንተኛ ክፍል ላይ ዘጠነኛ ክፍል ላይ ያቋረጠ ካድሬ በመቶ ሺህ ቤት እያገኘ ማንም አክቲቪስት አስር ሺህ አምስት ሺህ ሁለት ሺህ ዶላር በሚያገኝባት ሀገር ላይ ዶክተሮች በአነስተኛ ደሞዝ፣ ህይወታቸውን ሊመራ በማይችል ደሞዝ፣ የቤት ኪራይ ሊከፍልላቸው በማይችል ደሞዝ የመስራት ግዴታ አለባቸው ብዬ አላምንም። ሶ አሁን የጀመሩትን እንቅስቃሴ መንግስት እነሱን በማሰር ለማስቆም የሚያደርገው ጥረት በጣም ያስጠላል። ኦኬ፣ አድማ አድርገው ነው አይደል? ለምታስራቸው አሰርካቸውም፣ አድማ ማድረጉ እኮ ስራው ቆመ፣ በቃ አለቀ። እኔ ለዶክተሮች፣ ለእያንዳንዳችሁ ምነግራችሁ ነገር ምን እንደሆነ ታውቃላችሁ? ለፍታችሁ፣ አይናችሁ እስኪቀላ ባለመነጽር እስክትሆኑ ድረስ አጥንታችሁ ለዚህ ደረጃ ደርሳችኋል። ህዝብን ስታገለግሉ የእናንተን ህይወት ግን ልትመሩበት የምትችሉበትን ገቢ ማግኘት ግዴታ ነው። ሰው ሳይበላ አያገለግልም። ሰው ሳይጠጣ አያገለግልም። የያዛችሁትን ታጣላችሁ የሚል ማስፈራሪያ ቢያመስ ሲናገር ሰምቻለሁ። ወደ ፖለቲከኞች መጠቀሚያ የፖለቲከኞች መጠቀሚያ እንዳይሆን የዶክተሮቻችን አጀንዳ ችግራቸውን መፍታት ነው፣ ደሞዝ መጨመር ነው። መምህራን፣ ዶክተሮች መበደል የሌለባቸው የኢትዮጵያ ቋሚ መሶሶዎች ናቸው። ማንም ተራ ካድሬ አፍሶ የሚበላውን ገንዘብ እነሱ ኑሯቸውን የሚገፉበት የቤት ክራይ የሚከፍሉበትን ገንዘብ ቢጠይቁ ምንድን ነው ነውሩ ነው? እነሱ ሳይኖሩ ሌላው እንዲኖር እንዴት ሊሰሩ ይችላሉ ነው። ስለዚህ ጥያቄያቸውን በጠየቁ ቁጥር ከፖለቲከኞች ጋር እና ፖለቲከኞች ድምፅ ይሆኗቸው እና አንተ ጥያቄያቸውን ካልፈታ ተቃዋሚ ፓርቲዎች፣ ተቃዋሚ ሰዎች ጥያቄያቸውን ያራግቡታል። ጥያቄያቸውን ፍታ። አሁን እነሱን እያሰረ ነው አረል መንግስት። እኔ አሁንም ነግራችኋለሁ፣ ለዶክተሮች ከታች እስከ ላይ ያላችሁ ነርሶች ጭምር ስራ አቁሙ። ከዛ ይሰራችሁ መንግስት። ከዛስ ማን ነው የተጎዳው? መንግስትና ህዝብ ነው። ህዝብ ጉዳቱን አይቶ ከጎናችሁ ይቁም። የናንተ መኖር ለህዝብ አስፈላጊ መሆኑን ማሳየት አለባችሁ። ህዝብ ከጎናችሁ ካልቆመ እናንተ ምን ብሄር ሆናችሁ ነው ለህዝብ ጎን የምትቆሙት ህዝብን የምታገለግሉት የምታገለግሉት ህዝብ የምታክሙት ህዝብ ከጎናችሁ ሊቆም ካልቻለ የምን ቤት ደግናችሁ ነው? እኔ እናልና ዶክተሮች አሁን እላችኋለሁ፣ እስርን ፍራቻ እቤት አትቀመጡ። ዞሮ ዞሮ አድማችሁ ተሳካ። መንግስት ስለወጣችሁ ካሰራችሁ አድማችሁ ተሳካ። ስራ ማቆም አድማው አድማውን አቀላጠፈው መንግስት እስር ፈርተ እስር ፈርተ መታፈንን ፈርተ ስራ አትግባ። በማያዋጣህ ስራ ላይ አትሰማራ። ግብርና ስራ ስራ አቁም። ስራ የምታቆመው አንተ ኑረህ ሌሎችን ለማኖር በሚል ሰበብ ነው። በቃ ዛሬ ዶክተሮች እየታፈሱ እየታሰሩ ነው። ኦኬ ዶክተሮች ታሰሩ፣ ስራ ቆም አልቆመም። የመንግስት ጨለምተኝነት እኔ ይገርመኛል። የመንግስት ደጋፊ ጨለምተኝነት ይገርመኛል እኔ ጥያቄ ስላነሱ መታሰራቸው በሏቸው ምናምን ምናምን ትላለ። ታዲያ ስራ ቆመ እኮ እነሱ እኮ ስራ እናቆማለን አ ያሉት ኦልሬዲ ከታሰሩ ስራው ቆመ ማለት ነው። ስለዚህ አሁንም ከነርስ እስከ ዶክተር ያላችሁ የምታገለግሉት ህዝብ ከጎናችሁ ካልቆመ ድምፅ ካልሆናችሁ ማገልገላችሁን አቁሙ። በማቆማችሁ የሚያስራችሁ ካለ ይሰራችሁ። ኦረዲ፣ ዓላማችሁ ተሳካ። እናንተ በመታሰራችሁ ዓላማችሁ ተሳካ። ስራ የማቆም አድማ ዓላማችሁ ተሳካ። የፖለቲከኞች መጠቀሚያ ጀዋር መሐመድ ድምጽ ስለሆናቸው፣ በቃ ነገሩን ወደ ሌላ ቦታ መውሰድ ጀዋር መሐመድ እየተጠቀመባቸው ነው ብለህ የምታስብ ከሆነ የመንግስት ደጋፊና ጀሌው፣ አብይ አህመድ ጅሉ፣ አብይ አህመድ ዶክተሮችን ማስፈራራት ሳይሆን ጥያቄያቸው መመለስ ነው። ምንድን ነው ያለው? የሌሎች ፖለቲከኞች መጠቀሚያ ለመሆን የምትሆኑ ከሆነ የያዛችሁትን ታጣላችሁ። የምንከፍላችሁን ደሞዙን እንኳን ታጣላችሁ። ኦኬ፣ ከላይ እስከታች ያለህ ዶክተር፣ ነርስ፣ ምናምን በህክምና ዘርፍ ያለህ በአጠቃላይ ለሀገሪቱ ወሳኝ መሆንህን አውቀህ ስራህን እኮ አንተ አይንህ ቀልቶ አይንህ ጠፍቶ ባለመነጽር ሆነህ አጥንተህ ለፍተህ መኖር ካልቻልክ ከስምንተኛ ክፍል ያቋረጠ ጅል ተንደላድሎ የሚኖርባት በፎቅ የሚኖርባት በተደል ልጆቹን አደላድሎ የሚያስተምርባት ሀገርን ልታገለግል አይገባህም። ለፍተሃል ጥራሃል። ግራ ልንገር ልንገር ማንም ተራ አክቲቪስት ኢትዮጵያ ላይ ለመንግስት የሚያቃጥር አክቲቪስት ከመቶ ሺህ በታች አይደለም የሚያገኘው ያውም እኮ ቋሚ ሰራተኛ አይደለም፣ ስለሚያቃጥር ብቻ ደሞዝ ይቆረጥለታል። አንተስ የቤት ክራይ አምጣህ የምትከፍልበትን ስራ ስራ ብዬ አላስገድድህም። የዶክተሮች መኖር የመምህራን መኖር ወሳኝ ነው ብሎ የሚያምን ህዝብና መንግስት ካለ ከጎንህ ይቁም፣ ጥያቄህ እንዲመለስ ይስራ፣ ጥያቄህን ይመልስ። መንግስትም ካልመለሰ አንተ ብቻ ሀገርን እንድታገለግል እየሞትክ ሀገርን እንድታኖር የሚፈረድብህ ወንጀለኛ አይደለህም። ሀገርን አገልግል፣ ባገለገልከው ልክ ደግሞ ህዝብም አንተን ሊያገለግልህ ይገባል። የእውነቴን ነው ምልህ እኔ እስከ ዛሬ በዶክተሮች ጉዳይ ላይ አላወራው ነበር አላወራውም ነበር። ለምን ዶክተሮች ያነሱትን ጥያቄ ፖለቲከኞች ያራገቡት ምናም ምናም ሲባል ስለሰማ ስለነበረ። አሁን ግን መታሰር ስጀምሩ በጣም ነው ያዘንኩት፣ በጣም ነው ያዘንኩት። ከኔ ጋር የተማሩ ዓይናቸው እስኪጠፋ ያጠኑ አጥንተው ለዶክተርነት ደረጃ የደረሱ ወንድሞቼ የሚኖሩትን ህይወት አውቀዋለሁ። እኔኮ እኔ እኮ ከአስረኛ ክፍል ላይ ፎርፌ አሪፍ ህይወት እኖራለሁ ሌሎች እኮ ከ ከስምንተኛ ክፍል ከአስራ ከአስራ አንደኛ ክፍል ከብዷቸው አቋርጠው ማ ያለ ህይወት ይኖራሉ ለመንግስት አቃጥረው ማ ሊናቸውን ሽጠው ማለት ነው። አንተ ህዝብን ማገልገል ግዴታህ ነው፣ ግን ህዝብም አንተን የማገልገል ግዴታ አለበት። በሰጠኸው ልክ መቀበል አለበት። ህይወት እስከታደክ ድረስ ያንተን ህይወትም ሊታደግህ ይገባል። ህይወት የታደክለት ህዝብ ምንም ሊያሸማቅቁህ አይገባም። የፖለቲከኞች መጠቀሚያ ሆንክ ምናምን ምናምን ብለው ጥያቄህን ይመልሱ። ከዛም በኋላ የፖለቲከኞች መጠቀሚያ እንዳልሆንክ ታሳያቸዋለህ። ጥያቄህን እንዲመለስልህ መሄድ ያለብህን ርቀት ሁሉ ሂድ። ፍትህ ለዶክተሮች። ሁሉም ህሊና ያለው ሰው፣ ሁሉም ቤተሰብ ያለው ሰው፣ ሁሉም ታሞ ዶክተሮች መጠለያዬ ናቸው የሚል ሰው ከጎናቸው ሊቆም ይገባል። እንዴት ዶክተር ይታሰራል? እንዴት የጤና ባለሙያ ይታፈሳል? እንደ ተራ ዱርዬ፣ እንደ ተራ ቦዘኔ? እንዴት እንዴት ሀገርን ትውልድን የሚቀርጹ መምህራን የዕለት ጉርሳቸውን ለመብላት ይቸገራሉ? ደሞዝ ይቀበላሉ፣ ዱቤ ነው የሚከፍሉት። መምህራን አቁም ስራ፣ እናቴን አቁም አንተ አይደለህ የምትጎዳው፣ ህዝብ ነው የሚጎዳው። ህዝብ ይጎዳለሁ ብሎ ካለ ከጎንህ ይቁም። አዋቶ ይክፈል ናል ሸክለክ ህዝብ